ወደ 520 ካሬ ሜትር ላይ ያረፈ ጂ ፕላስ ፊፍቲን የሆነ ሌግዣሪ አፓርትመንት ነው። አሁን ላይ ሁለት ፕሮጀክቶቻችን ላይ ብቻ ስፔሻል ዲስካውንት አውጥተናል። አንደኛው መስቀል ፍላወር የሚገኘው ሳይታችን ነው። ሁለተኛው ደግሞ ጃክሮስ የሚገኘው ሳይታችን ነው ማለት ነው። ሁለቱም ሳይቶቻችን ላይ አድቫንስ ከከፈሉ በኋላ ቀሪው ክፍያ ላይ ምንም አይነት ኢንስካሌሽን የለም። ያ ማለት ማቴሪያል ቢጨምር የዶላር ኢንፍሌሽን ምንም አይነት ጭማሪ አይኖረውም። 1999 ካሬ ነው። ባለ ሶስት መኝታ ነው። እንደምታዩ ሰፊ የሆነ ሊቪንግ ሩም ይኖረዋል። እዚች ጋር ዳይኒንግ ሩም ነው፣ ሰፋ ያለ ነው። እንደምታዩ ኦሬዲ ይሄንን እያስረከብ ነው፣ በፉሊ ፊኒሽድ ስታንዳርድ ነው። እንኳን ደስ አለህ ሳይ በሚል አንድ ሰው ዞኝ መጣ ማለት ነው። በምን ያህል ጊዜ ተረከብክ? ኦልሞስት በሁለት ወር አካባቢ ማለት ነው። ፕራይቬት ሴንተር ሬል ስቴት እንዴት አግዘዋል። ብዙ ነገሮችን ማኔጅ ተደርጎልኛል። ሞስት ኢምፖርታንትሊ ግን በኋላ ላይ እንደ ጓደኛ እንደ ወንድም ሆነ። ትልቅ ነገር ነው። ኦነስሊ እዚህ ከመምጣት በፊት ኦነስሊ አርባ ቤት በላይ አይቻለሁ። ሁለት ሶስት ወር በላይ ማለት ነው ያው ቫሊዩ ፎር መኒ ነው ዋናው ነገር እዛ ውጭ። ያው ደስተኛ ነኝ። ያው ቀላል አይደለም ቤት በዚህ ሰዓት ማግኘት። ደስተኛ ነኝ። ለሁሉም ነገር ለተደረገልኝ አመሰግናል። ምርቃት መቼ ነበር? ያው በቅርቡ ልጠራቸዋል። ኪንግ ፓምስ እውነትም ኪንግ ነው። ሰላም የማዕዘን ሊስቲንግ ቤተሰቦች እንዴ ናችሁ? ዛሬ የምንገኘው በፕራይቬት ሴንተር ሪል ስቴት ነው። በአጭር ጊዜ ውስጥ 10 ሚሊዮን ብር የምታተርፉበትን እድል ይዞላችሁ መጥቷል። እስቲ ውስጥ እንግባና ያለውን ነገር አብረንኒ ኪንግ ፖምስ እውነትም ኪንግ ነው። ሰላም ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። አረፍበኝ። ዛሬ ይዤ የተገኘሁት የ10 ሚሊዮን ብር ትርፍ አለው የሚባል ነገር ሰማ። እውነት ነው? አዎ ልክ ነሽ። ስለዚህ ከመጀመሪያችን በፊት ቲራሷን አስተዋውቂ። ስሜ ሜላት ይባላል። የፕራይቬት ሴንተር ሪል እስቴት ሴልስ ሱፐርቫይዘር ነኝ። የሰማችሁት ነገር እውነት ነው። በአጭር ጊዜ ውስጥ ከአስር ሚሊዮን ብር በላይ ትርፋማ የምትሆኑበትን እድል ነው ይዘንላችሁ የመጣ ነው። ፕራይቬት ሴንተር ሪል እስቴት ማን ነው እስቲ መጀመሪያ? እሺ፣ በጣም ጥሩ ጥያቄ። ፕራይቬት ሴንተር ሪል እስቴት ከተመሰረተ ሶስት ዓመትን ያስቆጠረ ማርኬቲንግ ካምፓኒ ነው። በዚህም ሶስት ዓመት ጊዜ ውስጥ ከፓርትነርሽፖቻችን ፕሮጀክቶችን እያወሰድን ማርኬቲንጉን ብራንዲንጉን እና ፕሮሞሽናሉን እየሰራን ቆይተናል። በዚህም ጊዜ ውስጥ አንድ ፕሮጀክት አሁን ኦፊሳችን ያለበት ማለት ነው፣ በፉሊ ፊኒሽድ ለግዠሪ ስታንዳርድ ያለውን አፓርትመንት አስረክበናል። ከዚህ በፊት ያስረከብነውን ሳይት አሁን ላሳይሽ ይቻላል እሺ ይሄኛው ኦሬዲ የዛሬ ሶስት ሳምንት አካባቢ ነው ያስረከብነው። እንደምታዩ በፍሎ ሁለት ቤት ነው ያለው። አንደኛው ቤት ላሳይሽ። እሺ ኦሬዲ ይሄንን ይመስላል። በጣም የሚያምር ቤት ነው። አዎ በጣም 199 ካሬ ነው። ባለ ሶስት መኝታ ነው እንደምታዩ ሰፊ የሆነ ሊቪንግ ሩም ይኖረዋል። እዚች ጋር ዳይኒንግ ሩም ነው፣ ሰፋ ያለ ነው እንደምታዩ። ባልካኒውን ደግሞ ላሳይሽ። ኦሬዲ ይሄንን ያስረክብ ነው፣ በፉሊ ፊኒሽድ ስታንዳርድ ነው። በጣም ነው የሚያምረው፣ ግን በጣም እንደምታዩ ይሄኛው ባልካኒው በጣም ሰፋ ያለ ስፔስ ነው ያለው። እዚች ጋር ሻይ ቡና ማለት ይቻላል፣ ወጣ ብሎ አየር መቀበል ይቻላል። ለስታዲየሙ ደግሞ ፊት ለፊት ነው እና ደግሞ ባልካኒውን ማስተር ቤድሩሙ ሼር አድርጓል። በዚህኛው ሳይድ ላሳይሽ ነው እንደምታይው፣ ይሄኛው ማስተር ቤድሩሙ ነው። ይሄኛው በጣም ሰፋ ያለ ነው። ቅድም እንደነገርኩሽ ዲዛይን ላይ ብዙ ጊዜ እኛ ቼክ እናደርጋለን፣ እንይሻለን። እዚህኛው ላይ ዲዛይን ላይ እኛ ተሳትፈንበታል። ይሄ ማስተር ቤድሩሙ ነው በዚህ በኩል ክሎዘት ይኖረዋል። ኦኬ የራሱ ማለት ነው የራሱ ክሎዘት ይኖረዋል ማስተር ቤድሩሙ። ይሄኛው ደግሞ የማስተር ቤድሩሙ ባዝ ነው። በጣም ቆንጆ ነው። በጣም ኦኬ። በጣም ጥሩ ነገር ነው የነገርሽኝ። ስለዚህ ከሌሎቹ የማርኬቲንግ ካምፓኒ በምን ይለያል? ፕራይቬሲ ኢንተር ሪል ስቴት ፕሮጀክቶችን ስንይዝ ኤክስክሉሲቭ ነው። ኤክስክሉሲቭ በምንይዝበት ጊዜ ሶስት ነገሮችን ኮንሲደር እናደርጋለን። የመጀመሪያው ሎኬሽን ነው። ሁለተኛው ፕራይስ ነው። ሶስተኛው ደግሞ ዲዛይን ነው። ዲዛይን በምንልበት ጊዜ አብዛኛው ደንበኞቻችን ፕራይሱን ወዶት፣ ሎኬሽን ወዶት በዲዛይን ምክንያት የማይገዛበት ምክንያት አለ ሊያዩቶቹን እና እሱ ላይ አሁን ኦፍ ፕላን ሲሆን ብዙ ጊዜ ዲዛይን ላይ እኛ እራሳችን እንሳተፍበታለን። ሎኬሽን ዋይስ ስንል ፕራይም በሆኑ ሎኬሽኖች ላይ ነው ብዙ ጊዜ ሳይቶችን የምንይዘው። ኤክስክሉሲቭ በምንይዝበት ጊዜ ምንድነው ለደንበኞቻችን ትራንስፓረንሲ እኖራለን። ይህም ማለት ለደንበኞቻችን ሽያጩን ብቻ አይደለም እንትን የምንለው መሸጡን ብቻ ሳይሆን እስከ መጨረሻው ድረስ እስከ ቁልፍ ርክክብ ድረስ አብረናቸው ነው የምንሆነው። በየሶስት ወሩ የኮንስትራክሽኑ ፕሮግረስ አፕዴት እናደርጋቸዋለን። ያለውን ነገር የሚዘገይበት ምክንያት ካለ እሱንም ጭምር ነው የምናሳውቃቸው። ከዛ አፎርደብል የሆኑ ፕራይስ ያላቸው ነው ይዟቸው። ስለዚህ ያው ለከስተመሩም እንደሚመች ተደርጎው ስለሆነ እነዚህ ሶስቱ ዋና ዋናዎቹ ይገባሉ ማለት ነው። እነዚህ ዋነኞቹ ናቸው። ስለዚህ ሆል ፕሮሰስ ከእናንተ ጋር ዲል አድርገው እስከ መጨረሻ ድረስ ነው ተመትኑት። በትክክል ቪው የሚሆነው ወደ አዲያ ዋስታ ወደ ስታዲየሙ ነው። የሁለቱ ምጽ ቤቶቻችን እንትን ላይ፣ ዲዛይን ላይ በጣም ተጨንቀን ነው የምንሰራው። በራሳችሁ ነው ማለት ነው። ይህ ሁሉ ዲዛይን የራሳችን ዲዛይን ነው። ከዛ በተጨማሪ ደግሞ ፊኒሽንግ ማቴሪያሎችንም የተጠቀምናቸውንም እንደምታዩ ነው። ቅድም እንደነገርኩ የመስቀል ፍላወሩ ካሬያቸው ተለቅ ያለ ነው። ይህ ያደረግንበት ምክንያት በዚህ ስታንዳርድ እንዲሰራ ስለፈለግ ነው። ኦልሬዲ ይሄኛው ቤት በጣም ሰፋ ያለ ለቅቅ ያለ ቤት ነው። የኛውም በዛ ስታንዳርድ እንዲሆን ስለፈለግ ነው። ስለዚህ እያንዳንዱ የምትሰሩት የቤቶች አማራጮች ልክ እንደዚህ ያምራል ማለት ነው፣ ሰፋ ያሉ ናቸው። ሲያልቁም በዚህ ስታንዳርድ ነው። ይሄ በጣም ሰፊም ትልቅም ነው። በዛ ላይ ስንታልሽ ናይንቲ ቤት ኦልሬዲ ስሪ ቤድሩም ነው። ሁለተኛው ቤድሩም ላሳይሽ፣ ይሄ ሁለተኛው ቤድሩም ነው እንደምታየው ራሱ ክሎዚት አለው በጣም ህምረል ራሱ የሆነ ባልከን ያለው በዛ ሳይዲ የራሱ ይሄ ኮመን ባዝ ሩማቸው ነው የሁለቱ ቤድሩሞች። ወደ ሶስተኛው ቤድሩም ስመጣ ደግሞ ይሄኛው ሶስተኛው ቤድሩም፣ ይሄኛው ደግሞ ከዛኛው ሞር ሰፋይ ለሰፋይ ላላ ይሄኛውም ባልከኒ ያለው ሁለቱ ቤድሩሞች ባልከኒ ሼር ያደርጋሉ። ኦኬ የቅድሙ የሳሎኑ እና የማስተር ቤድሩሙ ባልከኒ ሼር እንደሚያደርገው እንደሚያደርገው ሁለቱ ቤድሩሞቹ በጣም ሼር ያደርጋሉ። በጣም ያምራኛ። በጣም ይህኛው ክሎዝድ ኪችን ናችን ነው። ሰፋ ያለ ነው እንደምታዩ በኪንትን አለው ሰፋ ይላል በጣም ይሄ ናቹራል ቬንትሌሽን ያገኛል። ከዛ በተጨማሪ ደግሞ ይሄንን እንደ አጋዥ ክፍል ኦር ደግሞ እንደ ስቶር መጠቀም ይቻላል። የራሱ ስቶር ክፍል አለው ማለት ነው ኦር ደግሞ አጋዥ ክፍል ሰፋ ያለ ስለሆነ ያጋዥ ክፍል አድርገን መጠቀም እንችላለን። ኦኬ ስለዚህ ሁሉ እቃው ሟልቷችሁ ነው የምትሰጡት። ማለት በፉሊ ፊኒሽድ ሲሆን ኪችን ካቢኔት እዚኛው ሳይታችን ላይ፣ እዛኛው ፕሮጀክታችን ላይ ኦልሬዲ በሴሚ ፊኒሽድ ነው የምናስረክበው። እዚኛው ላይ በፉሊ ፊኒሽድ ነበር ያስረከብነው። ከዚህ በፊት ካስረከብነውም ተሞክሮ አንጻ የወሰድናቸው ኮሜንቶች ነበሩ። ሶ በሴሚ ፊኒሽድ ብናስረክባቸው ደንበኞቻችን በፈለጉት ፍላጎት መስራት ይችላሉ። ሰው ቅድምም እንዳልሽኝ የደንበኞች በራሳቸው ምርጫ ሸንሽ ነው መስራት ከፈለጉ ምናምን ባልሹ ማለት ነው። ለዛ ነው ሴሚ ፊኒሽድ ሆኖ የምታስረክቡት። ልክ ነው። በጣም አሪፍ አማራጭ አላችሁ። በጣም ያምራል። ስለወደድሹ ደስ ብሎናልኛ ስለዚህ አሁን ላይ ካሏችሁ ሁለት ፕሮጀክት ላይ እስኪ ዲስካውንቶቹን ንገሪው። እሺ፣ አሁን ላይ ሁለት ፕሮጀክቶቻችን ላይ ብቻ ስፔሻል ዲስካውንት አውጥተናል። አንደኛው መስቀል ፍላወር የሚገኘው ሳይታችን ነው። ሁለተኛው ደግሞ ጃክሮስ የሚገኘው ሳይታችን ነው ማለት ነው። ከመስቀል ፍላወር ልጀምርልሽ እና አፓርትመንቱ ሁለት ቤዝመንት ያለው ሲሆን ከግራውንድ ጀምሮ እስከ ሶስተኛ ፍሎር ድረስ ኮሜርሻል ነው። ላይክ በዚህ ስታንዳርድ ኦፊሶች ማለት ነው። አራተኛ ፍሎር ላይ ጂም እና ስፓ ይኖረናል። ከአምስተኛ ፍሎር ጀምሮ እስከ 15ተኛ ፍሎር ድረስ የመኖሪያ አፓርትመንት ቤቶች ናቸው የሚሆኑት። በፍሎር አራት ቤቶች ናቸው የሚሆኑት። ለእነዚህ ለአራት ቤቶች ሁለት ሊፍትና አንድ ደረጃ ይኖራቸዋል። ሊፍቶቹ ካርድ ሲስተም ነው የሚሰሩት፣ እና ደግሞ በተጨማሪም ለፓርኪንጉ ኢቪ ቻርጅ ይኖራቸዋል። እና ለእያንዳንዱ ቤቶች ደግሞ አንዳንድ ፓርኪንግ አሳይን ይደረግላቸዋል። ቴራሱ ላይ ደግሞ ስንመጣ ኢቨንት ስፔስ ይኖራቸዋል። ኢቨንት ስፔሱ ደግሞ ክሎዝድ ኪችን እና ባዝ ሩም ይኖራቸዋል። ይሄ የተደረገበት ምክንያት ምንድነው? ኢቨንት በምናዘጋጁበት ጊዜ እቃ ማመላለስ እንዳይኖር እዛውን መጠቀም እንዲችሉ ተደርጎ የተሰራ ነው። ኦኬ፣ በጣም አሪፍ አሪፍ ነገሮች ነው እየነገርሽኝ ያለሽው። ነገር ግን በምን ያህል ካሬ ነው የምናገኛቸው? ያሉት የካሬ አማራጮች ነው ምንድን ናቸው? እሺ፣ በባለ አንድ መኝታ እና በባለ ሁለት የካሬ በተለያዩ የካሬ አማራጮች ይዘን ነው የቀረብ ነው። ባለ አንድ መኝታ ዘጠና አምስት ካሬ ነው ያለን። ባለ ሁለት 121 147 እና 154 ካሬ ያሉ ሁሉም እዚህ እንትናችን ላይ ሰፋ ሰፋ ያሉ ቤቶች ናቸው። ሪዲዛይን ማድረግ ይችላሉ። ለምሳሌ 1 ቤድሩም 95 ካሬ ወደ 2 ቤድሩም ሪዲዛይን መደረግ ይችላል። 2 ቤድሩሞቹም በተመሳሳይ መልኩ ሪዲዛይን መደረግ የሚችሉ ናቸው። ግን ደግሞ እንደ ደንበኞቻችን ፍላጎት ለቀቅ ያለ ቤት የሚፈልጋለን፣ ሸንሽኖም ደግሞ 3 ቤድሩም ማድረግ የሚፈልጋለን፣ የነሱ ፍላጎት ነው የሚሆነው። ስለዚህ አሁን የነገርሽን አማራጮች እንዳለ በጣም አሪፍ ናቸው። ታዲያ በምን አይነት ፕራይስ ነው የምናገኘው? ምክንያቱም ከረንትሊ ደግሞ የወጡ ዲስካውንቶች አሉና እስቲ ፕራይሳቸው ምን ይመስላል? እንደነገርኩሽ አፎርደብል የሆነ ፕራይስ ነው ያወጣነው። ኦልሬዲ መስቀል ፍላወር ላይ በካሬ 95 ሺህ ነው። አሁን ለ10 ቤቶች ብቻ የወጣ ዲስካውንት ነው። አከፋፈሉ የሚሆነው አድቫንስ ፔመንት 15 ፐርሰንት ነው። ቀሪውን ደግሞ የኮንስትራክሽን ፕሮግረሱን እያዩ ነው የሚከፍሉት። ከፍ አድርጎ ለሚከፍል ደንበኛ ደግሞ ዲስካውንት ይኖረናል። 50 ፐርሰንት ለሚከፍል 10 ፐርሰንት ዲስካውንት እንሰጣለን። 75 ፐርሰንት ለሚከፍል 15 ፐርሰንት ዲስካውንት እንሰጣለን። በአጠቃላይ 100 ፐርሰንት ለሚከፍል ደግሞ 20 ፐርሰንት ዲስካውንት እንሰጣለን። ስለዚህ ደንበኞች በግንባታ ላይ ያለ መኖሪያ ቤቶች መግዛታቸው ጥቅሙ ምኑ ላይ ነው ማለት ነው? በጣም ጥሩ ጥያቄ። ለምሳሌ ያህል አሁን ያለንበትን ቢውልዲንግ ማንሳት እንችላለን። የዛሬ ሁለት ዓመት አካባቢ የገዙ ከስተመሮቻችን ኦልሬዲ በ16 ሚሊዮን ብር ነበር የገዙት። አሁን ላይ ግን እየተሸጠበት ያለው 38 ሚሊዮን ብር ነው። ያ ማለት ወደ 22 ሚሊዮን ብር ትርፋ አግኝተዋል። በተመሳሳይ መልኩ ሁለተኛው ፕሮጀክታችን ላይ ሲገዙ ዋን ቤድሩም በሚገዙበት ዘጠኝ ሚሊዮን አካባቢ ቢገዙ የዛሬ ሶስት ዓመት ምን ያህል ሊሸጡት እንደሚችሉ ያው መገመት ይቻላል። ኦኬ በጣም አሪፍ ነገር ነው እየነገርሽኝ ያለሽው። ያው ቅድም የነገርኩ ሳይት መስቀል ፍላወር የሚገኘው ሳይታችን ይሄኛው ነው። ከመስቀል ፍላወር አደባባይ በቅርብ ርቀት ላይ ነው የሚገኘው። ኦልሬዲ አስፋልት ዳር ማለት ይቻላል፣ ብዙ ሩቅ የሚባል አይደለም። ልክ ነሽ። አሁን እዚህ አካባቢ ላይ ለመኖሪያ ለኢንቨስትመንት ተመራጭ የሆነ አካባቢ ነው። አሁን እዚህ አካባቢ ላይ በቅርብ ርቀት ላይ ሆስፒታሎች፣ ትምህርት ቤቶች ከኬጂ እስከ ዩኒቨርሲቲ ድረስ በቅርብ ርቀት ላይ ይገኛል። እንዲሁም ደግሞ የእምነት ተቋማቶች አሉ። ኢንተርናሽናል ሆቴሎች በአካባቢው ላይ በቅርብ ርቀት ላይ የምናገኛቸው ነገሮች ናቸው። ስለዚህ አሪፍ ቦታ ነው የያዛችሁት ማለት ነው። በጣም ቆንጆ ቦታ ነው። አፎርደብል የሆነ ፕራይስ ነው። ለትራንስፖርት ከቦታ ቦታ ለመንቀሳቀስ ኢቨን በጣም ምቹ የሆነ አካባቢ ነው ያለው። ፕሮግረሱም ኦሬዲ አሁን ላይ ሾሪንግ ጨርሰን ፋሩ ስራ ጀምረናል። በዚህ በ15 ቀን ጊዜ ውስጥ ፋሩ ጨርሰን ወደ ፋውንዴሽን እንገባለን። ስለዚህ በቃ ኦሬዲ ሁሉም ነገር ተጀምሮ ነው ያለው ማለት ነው። በትክክል አሁን ከዚህ በኋላ ሶስት አመት ጊዜ ነው የሚወስድብን። በዚህ ሶስት አመት ጊዜ ውስጥ ሙሉ ለሙሉ አጠናቀን ለደንበኞቻችን እናስረክባለን። ኦኬ ሰው በሶስት አመት ውስጥ ሙሉ ለሙሉ ተጠናቆ ለደንበኞች ይረከባል ነው የምት ሁለተኛው ሳይታችን ደግሞ ጃክሮስ ሜታ ጋር ነው የሚገኘው። ከዋናው አስፓልት 500 ሜትር ገባ ይላል። ወደ 700 ካሬ ላይ ያረፈ ጂፕላስ 12 አፓርትመንት ነው። አሁን ላይ ግንባታው 70% የተጠናቀቀ ነው። አንድ ቤዝመንት አለው። እስከ ሁለተኛ ፍሎር ድረስ የሚሆነው ፓርኪንግ ነው። ያ ማለት ወደ አራት ፍሎር ፓርኪንግ ኤሪያ ይኖረዋል። መኖሪያ ቤቶቹ የሚጀምሩት ከሶስተኛ ፍሎር ጀምሮ ነው። በፍሎር አራት ቤቶች ይኖራሉ። በባለ ሁለት እና በባለ ሶስት መኝታ የካሬ አማራጮች ነው ይዘን የቀረብ ነው። አሁን ላይ እዚህ ሳይታችን ላይ የቀረው ባለ ሁለት መኝታ ቤቶች ናቸው። ባለ ሁለት መኝታ ቤቶቹ 138 ካሬ ናቸው ያሉ ተጨማሪ የሰራተኛ ክፍል አላቸው። ይህንንም በተመሳሳይ መልኩ ሪዲዛይን አድርገው ስሪ ቤድሩ ማድረግ ይችላሉ። ለእነዚህም ቤቶች ሁለት ሊፍት እና አንድ ደረጃ ይኖራቸዋል። ቶፑ ላይም ቴራስ ይኖራል። ሁለተኛ ሳይታችን እንደምታየው ይሄኛው ነው። ግንባታው 70 ፐርሰንት ነው የተጠናቀቀለት። ጃክሮስ አካባቢ ነው የሚገኘው ኦሬዲ። ከዋናው አስፓልት ወደ 500 ሜትር ገባ ይላል። አካባቢው ለመኖሪያ ምቹ የሆነ አካባቢ ነው፣ ፀጥ ያለ ነው ኤንቫይሮመንቱ። ኦሬዲ ይሄኛውን በአንድ አመት ጊዜ ውስጥ እናስረክባለን። ቶሎ መግባት የሚፈልጉ ደንበኞች ቶሎ መረከብ ለሚፈልጉ ደንበኞች ይህንን ሪከመንድ እናደርጋለን። ይሄ ኦሬዲ እያለቀ ነው እያለቀ ነው። 70 ፐርሰንት ማለት ትንሽ ነገር ብቻ ነው የሚቀረብ። በትክክል አሁን ኦሬዲ እንደምታዩ የብሎኬት ስራ ልስን ስራ አብዛኛውን ስራ ጨርሰናል። ስለዚህ በአንድ አመት ውስጥ በአንድ አመት ውስጥ አጠናቀም ሙሉ ለሙሉ ለደንበኞቻችን ሙሉ ለሙሉ ማለት ነው። ኦኬ በጣም አሪፍ ነው። ስለዚህ ዋጋቸው እስከ ስንት ነው? በካሬ 87 ሺ ነው እየሸጥን ያለ ነው። ቅድመ ክፍያ 20 ፐርሰንት ነው። ቀሪውን ደግሞ በአንድ አመት ጊዜ ውስጥ ነው ከፍለው የሚያጠናቅቁት። በተመሳሳይ መልኩ እዚህም ላይም 50 ፐርሰንት ሲከፍሉ 10 ፐርሰንት ዲስካውንት ይኖረዋል። 75 ፐርሰንት ለሚከፍሉ ደግሞ ወደ 15 ፐርሰንት ዲስካውንት ይኖረዋል። መቶ ለሚከፍል 20 ፐርሰንት ዲስካውንት ይኖረዋል። ሌላው ደንበኞቻችን ማወቅ ያለባቸው ነገር ሁለቱም ሳይቶቻችን ላይ አድቫንስ ከከፈሉ በኋላ ቀሪው ክፍያ ላይ ምንም አይነት ኢንስካሌሽን የለም ያ ማለት ማቴሪያል ቢጨምር የዶላር ኢንፍሌሽን ምንም አይነት ጭማሪ አይኖረውም። ስለዚህ በቃ መጀመሪያ ላይ በተዋዋሉት ብር ነው የሚያልቀው ማለት ነው። ፊክስድ ነው ፕራይስ። ታዲያ ይሄ ሁሉ ነግረሽን እነዚህ ሁሉ መቼ ሀገር ውስጥ ላሉት ሰዎች ነው አማራጩ፣ አይደለም ታዲያ ውጭ ሀገር ለሚኖሩት ሰዎች ምን አይነት አማራጭ አላችሁ? ኦልሬዲ ውጭ ላሉ ሰዎች እዚህ ውክልና ካላቸው በውክልና መጨረስ ይችላሉ። ውክልና ከሌላቸው ደግሞ እዛው ሳይት የሚያይላቸው ሰው ሳይት እንዲያይላቸው አድርገው በዲ ኤች ኤል መጨረስ ይችላሉ። ዲ ኤች ኤል ማለት አግሪመንቱን እኛ እንልክላቸዋለን እነሱ ፈርመው ይልኩልናል። እዛው ሆኖ ከፍለው መጨረስ ይችላሉ። ስለዚህ ያሉበት ቦታ ድረስ ነው አግሪመንት የሚላከው ማለት ነገሮች በጣም በጣም የሚያማምሩ ነገሮች ናቸው። በጣም ደስ ይላሉ። በዛ ላይ ያው አፎርዳብል በሆነ ዋጋ የምናገኛቸው መስሎ ስለተሰማኝ ነው። እና ስለዚህ በምን በኩል ልናገኛቸው እንችላለን? እኛን ማግኘት የሚፈልጉ ደንበኞቻችን ታች የምናስቀምጥላቸው ስልክ ይኖራል። ከዛም በተጨማሪ ደግሞ በዋትሳፕ በቴሌግራም እንዲሁም ደግሞ በቫይበር እኛን ማግኘት ይችላሉ። ኪንግ ፓምስ እውነትም ኪንግ ነው።